እኔ የምልህ፣ አንቺ የምትይኝ፣ ምን አረበህም? አሁን በለው። ምን ነው ናፈር፣ ብላ ምን አልሽኝ? ምንም። ጽናት በጣም አስባለች። ኪራም ከቤት እንደወጣ አልተመለሰም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ በአለም ዳርቻ ያላችሁ የነግፉን ኩኪንግ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ፅናት የሚለውን ተከታታይ ድራማ ነው፣ ክፍል 69 ። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው ይቆዩ። ጽናት በጣም አስባለች፣ ተጨንቃለች። ኪራም ከቤት እንደወጣ አልተመለሰም። ኪብሮንን እንዳላማክረው ኪብሮን የለም፣ ናሆምንም እንዳላማክረው ናሆም ከመሩ ጋር ወደ ቤቱ ሄዷል። ምን ይሻለኛል፣ ጨነቀኝ እያለች ነው። ስደውልለትም ስልክ አያነሳም። ምን ይሻለኛል እያለች ጽናት ወደዛ፣ ወደዚህ የተንጎራደደች ነበር ቤት ውስጥና ኪራ ደግሞ በሩን ከፍቶ ገባ። ኪራ መጣህ? ብላ ተቀበለችው። አዎ መጣሁ። ምን ሆነ ነው? የት ሂደህ ነው? ለምንድን ነው ስልክ ስደውልልህ አላነሳ? ያልከው ምን ሆና ነው ስትለው፣ በቃ ደህና ነኝ። በዝርዝር የምትነግርኝ ምስጢር አንድም የለ አይደለም? ስለዚህ እኔ ምስጢሬን በዝርዝር የምናገርበት ምክንያት የለም። ማለት ጽናት ደግሞ እሺ አሁን ጥሩ አይደለም እና ተኛ፣ ተኛለች። ጠዋት ላይ ካለበት ሲነቃ እንደ ምን ሆነህ ነው? ማታ ምን ሆነ ነው ጠጥተህ ነው የመጣኸው? ስትለው ምን ምን፣ ወይኔ ምን ብያት ይሆን ይላል። ምን አልክ ስትለው አይ ምንም። ሰኒ ከተኛችበት ስትነቃ ኪብሮን ከጎኗ ተኝቶ ሶፋ ላይ ታየዋለች። በድንጋጤ አንተ ምን ታደርጋለህ? ብላ ነበረ የጮኸችው። የዚህ ጊዜ ኪብሮንም ደንግጦ ከእንቅልፉ ተነሳ። ደንግጦ ስለነበር ተነስቶ እንዴ ያምሻል እንዴ ምን ሆነሽ ነው አላት። አይ እና እዚህ ምን ታደርጋለ? ስትለው ማታ ትኩሳት ስለነበረች ትችሽ እንዳልሄድ ብዬ ነው። ሰኒ ደግሞ እረ ተሸክመሄ ብሄድ ነበር ብትሄድ ነበር እኮ የሚቀልህ ትለዋለች። እንዴት ነው ጥላህኝ ስለሄድክ የሚከብድህ እያሉ በመጨቃጨቅ ላይ ናቸው። እሱ ደግሞ ግን የምር ጤነኛ ነሽ ይላል። ለምን ይሆን ግን አይጠና ድመት የሆኑት መሩና ሰኒም ጽናትን ጽናት ምን ሆነሽ ነው? ከባለፈው ጀምሮ ልክ አይደለሽም እያሏት ነው። አዎ ትናንትና ኪራ ሰክሮ ነበር የመጣውና በሚያወራ ሰዓትም ነጋ አታየኝም እያለ ነው የሚያወራው እያለች ለእነ ሰንኑ የነገረቻቸው ነው። ጽናት እንዴ ምን ሆኖ ነው? ለምን እንደዚህ አለ? እና ደግሞ በድንገት ቶ ባህሪውን ለምንድን ነው ድጋሚ የጀመረው እያሉ እያወሩ ነበር። እና እናንተ እያላችሁ ከቤት የወጣ ነው። እኔ እንጃ እኔ ሳስበው የእናቱ ሞት እያደረ እየባሰው ነው እያለች ጽናት ለጓደኞቹ እየነገረቻቸው ነው። ሰኒም እንዴ ሁሉንም ለፈጣሪ ትቶታል እንዴ ለምንድን ነው ትላለች። መሩ ደግሞ አይሰኒም አንዳንድ ሀዘኖች እኮ እያደሩ ነው የሚጸኑት። ትላለች እኖም፣ አዎ፣ መሩ ልክ ነሽ። እድሜ ልክሽን አጥንትሽን ሰርስሮ ገብቶ በህልምሽም በውንሽም ሲያሰቃዮች ነው የሚኖሩ። ትላለች ጽናትም፣ እኔ ጠዋት ምን ሆኖ እንደሆነ ለማወቅ ብዙ ጥረት አድርጌ ነበረ። ግን እኮ ቁርስ ሳይበላ ነው ከቤት የወጣው፣ አለች መሩ ደግሞ፣ ወይ ናሆሜን አውራው ልበለው እንዴ? አለች ጽናት አይ በፍጹም አትበዩ። አሁን እኮ እንደ በፊቱ አይደለንም፣ ባለ ትዳሮች ነን ችግራችንን ራሳችንን መፍታት ያለብን በማለት መለሰች። መሩም ኪራ በህይወቱ ብዙ ነገሮችን እያስተናገደ ነው፣ ስለዚህ እሱን ለመረዳት ሞክሪ፣ አትፍረጅበት አለቻት ለጽናት ሰኑም አዎ እዚ ኪራ እኮ የእናቱን ሞት ገና አረሳም፣ አላገገመም። በዚህ በአጭር ጊዜ እንዴት መርሳት ይችላል? ትላለች። ስለዚህ ምንም ቢል አንቺ ታገሹ እያሉ ጓደኞቿ ጽናትን ይመክሯታል። እሱ ከጎኔ ሆኖ ምንም ይበለኝ ብቻ እኔ የከበደኝ ይህቺ አታገኛትም የሚለኝ ቃል ናት፣ ትላለች። ሰኑም ድንገት በተኛችበት በር ተቆረቆረ። ተነስታ ስትከፍት ኬብሮን ነው። ስታየውም በጣም ተበሳጨች። እንዴት ነሽ? ደህና ነኝ። በቃ ሂድ፣ አንተ ሰውዬ ግባና ውጣት ለይም እንዴ እያለች ሰኑ በመበሳጨት ላይ ናት። በመጨቃጨቅ ላይ እያሉ በመሃል እኔም ብልህ አንቺ የምትይኝ አራበህን የለመደሽ ጦጣ፣ አሁን በላው እ አሁን በላው፣ አፈር ብላ። ምን አልሽ? አይ ምንም። አለችሁ ሰኑ ትናንት ቆንጆ ምግብ ስለሰራላት ዛሬ ማገኛለሁ ብላ ነው። ናሆሚ መሩ ጽናትን ኪራ የት ሄዶ ቀረ? ያሉ አሁንም በስጋት ላይ ናቸው። ጽናትም ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? ናሆም፣ እስካሁን ያው መጣሁ ብሎ የወጣ ልጅ አልተመለሰም ትላለች። መሮም ኪራ፣ የሆነ ነገር ሳይሆን አይቀርም። ስለዚህ ሲመጣ ሁላችንም ተረጋግተን ልናወራው ይገባል ትላለች። ናሆሚ እንደ ምን ነካሽ? ምን ማለት ነው ተረጋግተን? ይህ ሰውዬ እኮ ትልቅ ሰው ነው፣ አንገርፈው ይላል። ተጨንቀው በሚያወሩ ሰዓት ነበረ ኪራ ድንገት ከሹፌሩ ከሹፌሩ ጋር የመጣው። ሁሉም በመደናገጥ ኪራ ና፣ ምን ሆነህ ነው? ምን ሆነህ ነው? በማለት ሹፌሩን ደግሞ ማነህ ይሉታል። እኔማ የኪራ ጓደኛ ነኝ ማለት፣ እኛም የማናውቀው የኪራ ጓደኛ በማለት ሹፌሩም ቀጠለ። ግራ እንደተጋባችሁ አውቃለሁ፣ መነጋገር አለብን። ኪራን የት ነው የምታውቀው? እንዴት ማለት? በማለት ሾፌሩን በጥያቄ በማፋጠጥ ላይ እያሉ ኪራ ጋር የተዋወቅ ነው ትናንት ነበረ እያሽከረከርኩ በነበርኩ ሰዓት መሀል አስፓልት ላይ ብሎ ትራንት ኪራን የገጠመውን ሊነግራቸው ሲል ኪራ ድንገት መቶ የጀመረው ወሬ ተቋረጠበት። ወሬያቸው በዛው ስለተቋረጠ ኪራም ገብቶተኛ። ጠዋት ጽናትም እንደለመደችው ለኪራ ቁርስ በማዘጋጀት ላይ ባለችበት ሰዓት ኪቼን ሹፌሩ ድንገት በር ከፍቶ ገባ። እንዴ! ትላለች ደንግጣ። ስታዩ፣ በምን መጣህ? እንዴት መጣሁ፣ መኪና አለኝ። እና ማን በር ከፈተልህ? ትናንት ኪራ ጋር ስንመጣ ማታ ቁልፍ መኪና ላይ ረስቶ ገብቶ ነበረ እና በለዛ ከፍቼ መጣውም። እሺ፣ አሁን ኪራ የት ነው? ተኝቷል። ይረፍበት፣ በቃ እንዳትቀሰቅሰው ትለዋለች ፅናት። ሹፌሩም አይ መቀስቀስ አለበት። እንዴ ጠዋት እኮ ነው የመጣው፣ ያመጣው እንዴት? አይ መቀስቀስ አለበት። መጠጥ የሚጠጣ ሰው ሕይወቱ ቀኑ እንዴት የተመሰቃቀለ እንደሆነ ማወቅ አለበት ይላታል። ሹፌሩም ወደ ኪራ በመሄድ ቀሰቀሰው። አንተ ምንድን ነው ምን እያደረክ ነው? በቃ ተነስ እሺ ሳሎን ጠብቀሃለሁ፣ በማለት ትቶት ወጣ። ሳሎን ቁጭ ባለበት ሰዓት ኪብሮን ድንገት ወደ ቤት መጣ። እንዴ አዲስ እንግዳ አዲስ ቤተሰብ፣ በማለት ከሹፌሩ ጋር ተዋወቁ። ኪብሮንና ሹፌሩም ከተዋወቁ በኋላ ሹፌሩ በቃ ኪብሮን ስለ ስራው ነገረው። ኪብሮንንና ኪራን በቃ በደንብ ማቀራረብ አለብኝ ኪብሮን ለኪራ ያስፈልገዋል በማለት ሹፌሩን ብቻውን ያወራል። እና የተከበራችሁ የነግሮም ኩኪንግ ቤተሰቦች ነግሮምን ላይክ፣ ሸር፣ ሰብስክራይብ በማድረግ እስከመጨረሻው መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ክፍል እስከምንገናኝ መልካም ጊዜ ባይ።